አሰላሙ አለይኩም ወራህመቱላሂ ወበረካቱ። የምንወዳችው የሀኪም ፕሮግራም ተከታታዮች እንዴት ቆያችልን? ይህ ጄሉ ሚዲያና ኮሚኒኬሽን ከአፍሪካ ቲቪ ጋር በመተባበር ወደ እናንተ የሚያደርሰው የሀኪም ፕሮግራማችን ነው። የሀኪም ፕሮግራማችን እንግዲህ ከዚህ ቀደም ባለው እንግዳ ብቻ ነበር ወደ እናንተ ሲያደርስ የነበረው ዛሬ ላይ ግን ሁለት ነገሮችን በማካተት ወደ እናንተ ብቅሏል። የሀኪም ዜና፣ የሀኪም መረጃ እንዲሁም ደግሞ የሀኪም እንግዳ ፕሮግራም እንደ ተጠበቀ ሆኖ ማለት ነው። ቀደም ብለን ግን ወደ እናንተ የሀኪም ዜና እናድረስ። በየዓመቱ 500 ሺህ ህጻናት ከሞት የሚታደግ አዲስ የሮታ ቫይረስ ክትባት ተቀመመ። አዲሱ የሮታ ቫይረስ ክትባት ግኝት በአነስተኛ ዋጋ የሚቀርብ ሲሆን በሙቀት የማይበላሽና ተስፋ የተጣለበት ነው። ሮታ ቫይረስ በከፍተኛ ሁኔታ የሚተላለፍ በሽታ ሲሆን በምግብና በውሃ መበከል እንዲሁም በንጽህና ጉድለት የሚመጣ ተቅማጥና ትውከት የሚያስከትል ቫይረስ ነው። በየቀኑ 1300 ህጻናትን የሚገድለው በሽታ የሚታደገው ክትባት በኒጀር ስኬታማ ሙከራ ተደርጎበታል። በኒጀር ማራዲ ክልል ውስጥ እድሜያቸው ከሁለት ዓመት በታች የሆኑ አራት ሺህ ህጻናት ተከትበው ነው ይህ ስኬታማ ሆኗል የተባለው። ከሰሞኑ የተገኘው ክትባት ስልሳ ሰባት በመቶ ውጤታማም ነው ተብሏል። የክትባቱ ስም ቢአርቪ ፒቪ ሲሆን ብዙ ለውጥ የሚያመጣ ነው ሲሉ የሳን ፍሮንታየር የሕክምና ማዕከል ዳይሬክተር ዶክተር ሚካኤል ሰራፊኒ የተናገሩት ቢአርቪ ፒቪ ክትባት ለአንድ ዓመት ያህል በ37 ዲግሪ ሴልሲየስ የሙቀት መጠን ለስድስት ወራት ያህል ደግሞ በ40 ዲግሪ ሴልሲየስ የሙቀት መጠን ቢቀመጥ ምንም እንደማይሆን የጥናቱ ምንም እንደማይሆን በጥናቱ ተረጋግጧል ነው የተባለው። ክትባቱ ሙሉ በሙሉ ተግባራዊ ሲሆንም በሚሊየን የሚቆጠሩ የበሽታው ተጠቂዎችን ይታደጋል ተብሏል። ይህ በኤምኤስኤፍ ተቀምሞ በህንድ የመድኃኒት አምራቾች የተመረተው ቢአርቪ ፒቪ ክትባት ወደ ሙሉ ተግባርና ስርጭት ለመግባት የዓለም ጤና ድርጅት የመጨረሻ የማረጋገጫ ፍርሚያ እየተጠባበቀ ነው ተብሏል። ምንጫችን ዘጋርዲያን ነው። ተመልካቾቻችን እንግዲህ አሁን እየተከታተላችሁ የምትገኙት የሀኪም ፕሮግራማችን ነው። ቀደም ብለን ዜና ወደ እናንተ አድርሰን ነበር። ፕሮግራማችን አሁንም ቀጥሏል። እንግዲህ ከዚህ በማስከተል ወደ እናንተ የምናደርሰው የሀኪም እንግዳ ፕሮግራማችን ነው። የሀኪም እንግዳ ፕሮግራማችን ባለፈው ሳምንት ዶክተር አባስ ከማል ስለ ኤፕሊፕሲ እንዲሁ ወይም ደግሞ ይሄ ስለ አውድቅ በተለምዶ ስለሚባለው በሽታ ከ አዘጋጅ ከባልደረባችን ከአደም መሐመድ ጋር ቆይታ አድርጎ ነበር። ይህንን ቆይታ የክፍል ሁለት መሰናዶ ወደ እናንተ እናደርሳለን። ከዛ ግን ቀደም ብለን ይህ ፕሮግራም እንደ ፕሮግራም ወደ እናንተ ዘንድ እንዲደርስ የተባበሩን ድርጅቶች አሉ። እነኝን ድርጅቶች ደግሞ እናስታውቁ። ዶክተር አሚር የጥርስ ሕክምና ክሊኒክ አንደኛው ነው። ከድርጅቶች ስፖንሰር ካደረጉ ድርጅቶች መካከል ማለት ነው። እንግዲህ ዶክተር አሚር ከውጭ ሀገር በሚያስመጣቸው የህክምና ማሽነሪዎች በመታገዝ የጥርስ ሕክምና ይሰጣል ማለት ነው። እንግዲህ ዶክተር አሚር ስለ ጥርስ ሕክምና ወይም ደግሞ ስለ ጥርሱ ማማከር ማውራት ከፈለጉ፣ ስለ ጥርስ ሕክምና ቀድሞ ዶክተር አሚርን ሳያማክሩ ምንም ውሳኔ እንዳይወስዱ ይልዎታል። እንግዲህ ዶክተር አሚር እንግዲህ ሁሌም አለን እያሏችሁ ይገኛሉ። ለተማሪዎች ቅናሽ፣ እንዲሁም ደግሞ ለየቲሞች ነጻ የህክምና አገልግሎት ይሰጣሉ። በፒያሳ በከሊፋ ህንጻ ላይ እንዲሁ ይገኛሉ። በሃያ ሁለት አካባቢም እንዲሁ ይገኛሉ። በአዳማም አሉ። ሄዳችሁ የዶክተር አሚርን ህክምና የጥርስ ህክምና ክሊኒክ እንድትጎበኙና እንድትደውሉላቸው እንጋብዛለን። ስፖንሰር ሲያደርግም ይህንን ፕሮግራም ደስ እያለው ነው። ሌላኛው ስፖንሰራችን በፈርኮት ባልትና ነው። በፈርኮት ባልትና ከሀገር ውስጥ አልፎ ወደ ውጭ ኤክስፖርት ስታንዳርድ ወደ ውጭ እያደረገ የሚገኝ የባልትና ውጤቶችን የሚሸጥ ድርጅት ሲሆን በአሁኑ ሰዓት እንግዲህ የተለያዩ የበፈርኮት ባልትና ውጤቶች ተወዳጅነትን እያገኙ ይገኛሉ። ምክንያቱም ተፈጥሯዊ ጣዕም ያለው በፈርኮት ባልትና ከማዕዳችሁ ሁሌም በምትመገቡት ማዕድ ላይ የሚገኝ ስለሆነ ማለት ነው። በየሆቴሉ በየቤቱ በፈርኮት ባልትና ተመራጭ እየሆነ ይገኛል። ከእጅ ንክኪ ነጻ በሆነ መልኩ ባለሙያዎች የሚቀምሙት ባልትና ነው የሚገኝ ሁለተኛው አድራሻ ደግሞ መርካቶ ሸማተራ ነው። ሄዳችሁ በፈርኮት ባልትና ተጠቀሙ የባልትና ውጤቶችንም ተጠቀሙ እንላለን። ሌላኛው ስፖንሰራችን ደግሞ ሌሎች የበፈርኮት ባልትና ውጤቶችን ከጎን አድርጋችሁ እየተመገባችሁ ከማዕዳችሁ የማይለየው አርማይ ውሃ ነው። በቅርብ ወደ ገበያው ከመጣ በኋላ አርማይ ውሃ ተወዳጅነትን እያተረፈ ይገኛል። ለጤናም ጠቀሜታ የሚሰጡ ማዕድናትን ያዘለው አርማይ ውሃ በአገር ውስጥ እንዲሁ በዚህ በክልል እንዲሁም ደግሞ በአዲስ አበባ ለማከፋፈል በዋነኝነት የምትፈልጉ ካላችሁ ስልኬ ላይ ደውሉ ይላችኋል። ጥሞን ያስታግሱ አርማይ የእርሶ ነው ይሎታል። ስፖንሰር ሲያደርጉ ይህንም ፕሮግራም ደስ እያለቁ ነው። ተመልካቾቻችን እንግዲህ አሁን በቀጣይነት ወደ እናንተ የምናደርሰው ቀደም ብዬ እንደጠቀስኩት የሀኪም እንግዳ ፕሮግራማችን ነው። ስለ ኤፒሌፕሲ ወ አስከማልን በአላህ ስብሓን ወተዓላ ስም ልናመሰግን እንወዳለን። ሳምንት በሌላ ሀኪም ፕሮግራም እንጠብቃችኋለን። እስከዛው ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እንግዲህ የተከታተላችሁ የምትገኙት የሀኪም ፕሮግራማችን ነው። የሀኪም እንግዳ ፕሮግራም ነበር ቀደም ብላችሁ እየተከታተላችሁ የነበራችሁት። ስለ ፊሊፕሲ ሙሉ ጥሩ ግንዛቤ እንዳገኛችሁ ወይም በተለምዶ አውድቅ ስለሚባለው በሽታ ጥሩ እውቀት እንዳገኛችሁ ተስፋ እናደርጋለን። በተከታታይ ሁለት ሳምንት ነው ወደናንተ የቀረበው ማለት ነው። አሁን ከዚህ በማስከተል ደግሞ ወደ እናንተ የምናደርሰው የመረጃ ፕሮግራማችን ነው፣ ወይም ደግሞ ሀኪም ነክ መረጃዎችን የምናደርስበት ሰዓት ላይ ነን። አሁን ሀኪም ነክ መረጃችን ዛሬ ስለ ውሃ አስገራሚ እውነታዎች ያወራል። ይሄንን ከተለያዩ ምንጮች ኦላባውት ወተርስ እንዲሁም ደግሞ ሴሜትሪክ ዶት ኮም እና ከሌሎች ምንጮች ተጠቅመናል። የውሃ አስገራሚ እውነታዎች ይቀጥል። በፈረንጆች 2040 ከአራት ህጻናት አንዱ ለከፋ የውሃ እጥረት እንደሚጋለጥ የተባበሩት መንግስታት ድርጅት አስታውቋል። ለዚህም የአየር ንብረት ለውጥ እና የኢንዱስትሪ መስፋፋትን በዋነኝነት ምክንያትነት አስቀምጧል። በቀጣዮቹ ሁለት አስርተ ዓመታት 600 ሚሊዮን ህጻናት የንጹህ መጠጥ ውሃ እጥረት ባለባቸው አካባቢዎች ይኖራሉ። ከእነዚህ ውስጥ ከ500 ሺህ በላይ የሚሆኑት በገጠራማ አካባቢዎች የሚኖሩ ናቸው ብሏል። ዋተር ኤድ ። እኛም ውሃን የተመለከቱ አስገራሚ እውነታዎችን ልንነግራችሁ ወደናል። ጤናማ ሰው በቀን ከ11 ሊትር በላይ ውሃ መጠጣት ይችላል። ከ70 እስከ 75 በመቶ የምድራችን ክፍል በውሃ የተሸፈነ ነው። በምድር ላይ የሚገኘው የውሃ መጠን 326 ሚሊዮን ኪቢክ ማይል ነው። ምድር ስትፈጠር የነበረው የውሃ መጠንና አሁን ላይ ያለው ውሃ እኩል ነው። 97 በመቶ የሚሆነው የዓለማችን ውሃ ጨዋማ አሊያም ሊጠጣ የማይችል ነው። ሁለት በመቶ ደግሞ በበረዶማ አካባቢዎች የሚገኝ ሲሆን ቀሪውን አንድ በመቶ ውሃ ነው የሰው ልጅ ለመጠጥና ለተለያዩ አገልግሎቶች ጥቅም ላይ እያዋለ የሚገኘው ሰባ አምስት በመቶ የሰው ልጅ አእምሮ በውሃ የተሞላ ነው ሰባ በመቶ ገደማ ሰውነታችንም ውሃ ነው የሰው ልጅ ያለ ምግብ ለወራት በሕይወት ሊቆይ ይችላል ውሃ ሳይጠጣ ግን ከሁለት ሳምንት በላይ መቆየት አይችልም ሲጠማን በሰውነታችን ውስጥ የነበረ የውሃ መጠን ከአንድ በመቶ በላይ ቀንሷል ማለት ነው። ከአካል ብቃት እንቅስቃሴ በኋላ የምንቀንሰው ክብደት ስብ አይደለም ውሃ ነው። ሴቶች በቀን ውስጥ ሁለት መቶ ሚሊየን የሥራ ሰዓቶችን ለቤተሰቦቻቸው ውሃ በመቅዳት ያሳልፋሉ። ደህንነቱ ያልተጠበቀ ውሃ በየሰዓቱ ሁለት መቶ ሕፃናትን ይገድላል። በማደግ ላይ ባሉ ሀገራት ከሚከሰቱ በሽታዎች 80 ከመቶው ከውሃ ጋር የተያያዘ ነው። የአሜሪካ የጠፈር ምርምር ተቋም ናሳ በጨረቃ ውሃ በበረዶ መልክ መኖሩን አረጋግጧል። የአሜሪካ ነዋሪ በቀን በአማካይ 378 ሊትር ውሃ ይጠቀማል። በአውሮፓ 189፣ በአፍሪካ ደግሞ ከሰባት እስከ እስከ ሃያ ሊትር ውሃ እያንዳንዱ ሰው ይጠቀማል ተብሎ ይገመታል። የመጨረሻ መረጃችን ግግር ውሃ ወይም በረዶ ከውሃ ይቀላል። ለዚያም ነው በረዶ በውሃ ላይ የሚንሳፈፈው። ተመልካቾቻችን የሃኪም መረጃ ያብቅቷል። ሳምንት በሌላ የሃኪም መረጃ እንገናኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱ ተመልካቾቻችን እንግዲህ የሀኪም ፕሮግራማችን እንዲህ እንዲህ እያለ እዚህ ጋር ደርሷል ማለት ነው። የሀኪም ዜና እንዲሁ አድርሰናል። የሀኪም እንግዳ ፕሮግራምም ነበረን። ከዛ በኋላ መረጃዎችን ወይም ህክምና ነክ መረጃዎችን ወደ እናንተ አደረስን።